ውድ ተመልካች አድማጮቻችን እንደምንከርማችኋል። በዛሬ ኳስ አለም ፕሮግራም ለእንግሊዝ ብሔራዊ ቡድንና ለእንግሊዝ ለእንግሊዙ ኤቨርተን ክለብ በአጥቂ መስመር ላይ የሚጫወተውን የዣክ ግሪልሽ አጭር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለእንግሊዙ ኤቨርተን ክለብ የሚጫወተው ዣክ ግሪሊሽ ማነው? በሙሉ ስሙ ዣክ ፒተር ግሪልሽ የተባለ የሚጠራው እንግሊዙ የእግር ኳስ ተጫዋች የተወለደው ሴፕቴምበር 10 ቀን 1995 ሲሆን በአሁኑ ወቅት በውሰት ለእንግሊዙ ክለብ ኤቨርተንና እንዲሁም ለእንግሊዝ ብሔራዊ ቡድን በአጥቂ መስመር በመጫወት ላይ ይገኛል። ግሪልሽ የተወለደው በበርኒንግሃም ልዩ ስሟ ደወይ ሚድላንስ በምትባል ቦታ ሆኖ ያደገው ደግሞ ሶሊሁል በምትባል ስፍራ ነበር። የግሪሊሽ ላጅ አባት ኬቪንና እናቱምካርን እናቱም ካረን የዘር ግንዳቸው የሚመዘዘው ከአየርላንድ በመሆኑ ግሪሊሽ በብሔራዊ ቡድን ደረጃ መጀመሪያ ከ17 18 ና ሀያአንድ ዓመት በታች ተጫውቶ የነበረው ለአየርላንድ ሲሆን በኋላም ራሱ የተወለደበትን እንግሊዝ ወክሎ ከሀያ አንድ ዓመት በታች ቡድን የተጫወተ ሲሆን አሁን ለዋና እንግሊዝ ብሔራዊ ቡድን በመጫወት ላይ ይገኛል። ግሪሊሽ በአምስት ዓመቱ በሰፈሩ ለሚገኝ ሀይጌት ዩናይትድ በተባለ ክለብ የክለቡን ሕይወቱን ጅማሮ ሆኖ በዛም ለአንድ ዓመት ከተጫወተ በኋላ እድሜው ስድስት ዓመት ሲሞላ አስቶን ቪላ የወጣቶች ቡድንን ተቀላቅሎ እስከ 2013 ድረስ ተጫወቷል። በመቀጠልም በዛው ክለብ ዋናው ቡድን ውስጥ ከ2013 እስከ 21 ተጫ የተጫወተ ሲሆን በመካከሉም ለሁለት ዓመታት በውሰት ለናንትስ ካውንቲ ተጫውቶ የቡድኑ አምበል እስከ መሆን ደርሶ ነበር። በቀጣይም ከ21 ጀምሮ የማንቸስተር ሲቲ ስጫወት ከቆየ በኋላ ከ25 ጁላይ ጀምሮ ደግሞ ክለቡ በውሰት ለኤቨርተን ሰጥቶት እዛ በመጫወት ላይ ይገኛል። የጃክ ግሪሊሽ የክለብ ታሪክ ምን ይመስላል? ግሪሊሽ በልጅነቱ ኳስ መጫወትን የጀመረበት የመጀመሪያ ክለቡ ሀይጌት ዩናይትድ ሲሆን በዛም የአንድ ዓመት ቆይታ አድርጎ እድሜው 6 ሲሞላ ከልጅነቱ ጀምሮ የደገፈው ወደነበረበት የአስቶንቪላ ወጣቶች ቡድን ተቀላቀለ። በዛም የተጫወተ አድጎ እድሜው 16 ዓመት ሲሞላ በማርች 31 2012 ቡድኑ በቼልሲ አራት ለሁለት ሽንፈት ባስተናገደበት የፕሪሚየር ሊግ ጨዋታ የመጀመሪያ ጨዋታውን ተቀይሮ ገብቶ ጀመረ። ይሁን እንጂ ብዙም ለዋናው የአስቶንቪላ ቡድን ሳይጫወት በውሰት ለኖትስ ካውንቲ ተሰጠ። ግሪሊሽ ሴፕቴምበር 13 2013 እስከ 2014 15 የውድድር ዘመን መጨረሻ በሚቀይው ስት ኖንተስ ካውንቲን መቀላቀሉ ይፋ የተደረገ። በማግስቱ የመጀመሪያው ፕሮፌሽናል ጨዋታውን በ59ኛ ደቂቃ ተቀይሮ ገብቶ ቡድኑ በሚልተን ኬንስ ዶንስ ሶስት ለአንድ ሲሸነፍ ተጫወተ። በሴፕቴምበር 7 ቡድኑ 3 ጊሊንግሃምን ሶስት ለአንድ በሆነ ውጤት ሲያሸንፍ ግሪሊሽም የመጀመሪያው ጎሉን ለቡድኑ አስቆጠረ። በመጨረሻ የሁለት ዓመታት ቆይተው አጠናቆ በቆይተውም 38 ጨዋታዎችን አድርጎ አምስት ጎሎችን ከመረብ አሳርፎ ሰባት ጎል ለነበሩ ኳሶች አመሻሽቶ ሰጥቶ ወደ አስቶንቪላ ተመለሰ። ግሬሊሽ ከወሰት እንደተመለሰ ለአስቶንቪላ የመጀመሪያ ጨዋታውን በሜ 7 2014 ቡድኑ ከማንቸስተር ሲቲ ጋር ባደረገው የፕሪምየር ሊግ ጨዋታ ተቀይሮ ገብቶ ተጫወተ። ግሬሊሽ በቀጣይ ችሎታው በፍጥነት እየተሻሻለ በመምጣቱ በቡድኑ በመጀመሪያ ረድፍ መሰለፍ ጀመረ። በመቀጠልም ኮንትራቱ እያለቀ በመምጣቱ የክለቡ አሰልጣኞች፣ አስተዳዳሪዎች የችሎታውን አስተማማኝነት ከግምት ውስጥ በማስገባት በሴፕቴምበር 2014 አዲስ የአራት ዓመት ኮንትራት እንዲፈርም ተደረገ። በኤፕሪል 7 2015 ግሬሊሽ በፕሪሚየር ሊጉ ከክዊንስ ፓርክ ሬንጀርስ ጋር ተደርጎ በነበረው ጨዋታና በውጤቱም ሶስታቻ ሲወጡ ያደረገው ጨዋታ አፈጻጸሙ በጣም የተመሰገነ ነበር። በኤፕሪል 18 ዌምብሌ ስቴዲየም ከሊቨርፑል ጋር በተደረገው የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ግሪሊሽ የነበረው ተሳትፎ እጅግ በጣም ጥሩ ከመሆኑ በዘለለ በሁለቱም የቪላ ግቦች ላይ ተሳትፎ አድርጓል፣ ቡድኑ ወደ ፍጻሜ እንዲያልፍ አግዟል። በሜ 30 ቪላ በአርሰናል 4-0 ተሸንፎ ዋንጮን ቢያጣም የግሪንሊሽ የ2015 የኤፍኤ ዋንጮ የፍጻሜ ጨዋታ ተሳትፎ ግን አይረሴ ሆኖ አልፏል። ግሪሊሽ በሴፕቴምበር 13 2015 ቡድኑ ከሌስተር ሲቲ ጋር ባደረገው ጨዋታ በአዲሱ ኮንትራት የመጀመሪያ የሆነችውን ጎል ቢያስቆጠርም ቡድኑ ግን 3 ለሁለት በሆነ ውጤት ተሸነፈ። ይሁን እንጂ የግሬሊሽ ብቃት በቪላ ቤት እየገነነ መጥቶ በተለያዩ ክለቦች ይሽጡልን ጥያቄ እየበዛ መጣ። ጥያቄዎቹንም ተከትሎ ቪላ የመሸጡን ሁኔታ እያጤነው ቆይቶ በመጨረሻም ከፍተኛ ዋጋ ላቀረበው ማንቸስተር ሲቲ በኦገስት 21 ሸጠው። ግሬሊሽ በቪላ ቤት ቆይተው በጠቅላላው 213 ጨዋታዎችን ተጫውቶ 32 ጎሎችን ከመረብ በማሳረፍና 43 ጎል የሆኑ ኳሶችንም ለጓደኞቹ አቀብሎ የቪላ ቆይታውን አጠናቀቀ። በኦገስት 5 2021 ማንቸስተር ሲቲ ግሪሊሽን እስከ ጁን 2027 በሚቆይ የስድስት ዓመት ኮንትራት ማስፈረማቸውን ይፋ አደረጉ። የተከፈለውም የዝውውር ዋጋ በ100 ሚሊዮን ፓውንድ ሲሆን ይህም የዝውውር ዋጋ ግሪሊሽ በወቅቱ ለእንግሊዞች ተጫዋቾች የተከፈለ ውድ ዋጋ ሲያደርገው፣ በተጨማሪም በእንግሊዝ የክለብ ታሪክ በወቅቱ ለተጫዋቾች የተከፈለ ትልቁ ክፍያ አድርጎታል። ግሬሊሽ ፊርማውን ተከትሎ በ2021/22 ፕሪሚየር ሊግ ውድድር ዘመን ሲቲ በመጀመሪያው ጨዋታ ቶተንሃም 1 ለ0 ሽንፈት ሲደርስበት ለክለቡ የመጀመሪያውን ጨዋታ ሆኖ አደረገ። በኦገስት 21 ክለቡ ኖሪች ሲቲን 5 ለ0 ሲያሸንፍ ግሬሊሽ የመጀመሪያ ጎሉን ለቡድኑ አስቆጠረ። ግሬሊሽ በአውሮፓ ቻምፒዮንስ ሊግ ደግሞ የመጀመሪያ ጨዋታውን ሴፕቴምበር 15 ቡድኑ የጀርመኑን አርቢ ላይፕዚግን አራሎለት ሲያሸንፍ አስቆጠረ። ምንም እንኳን ግሬሊሽ በኳስ ችሎተው በሰውነቱ ማቋሙ ጥሩ ቢሆንም የመጀመሪያዎቹ የሲቲ ቆይታ የክለቡ ስርዓት ከመልመድ እኳያ ትንሽ ፈታኝ ነበርና አልፎ አልፎም ቢሆን የቅጣት ሰለባ ከመሆን ባያልፍም በአጭር ጊዜ ውስጥ ግን በጓደኞቹ አጋዥነት የለመደ ሊነጣ ችሏል። ግሬሊሽ የቆየ ከቡድን አባላት ጋር ከመላመዱ በዘለለ በሲቲ ቤት የሰውነት አቋሙና የቴክኒክ ችሎታው የጨመረ መጥቶ በቆየባቸው ላለፉት አራት ዓመታት በአብዛኛው በመጀመሪያ አሰላለፍ ረድፍ ላይ የተካተተ በአጠቃላይ 94 ጨዋታዎችን ያደረገ ሲሆን 12 ጎሎችንም በስሙ አስመዝግቧል። አሁን በ2025/26 የውድድር ዘመን ግሬሊሽ ኤቨርተን በውሰት ተሰጥቶ በመጫወት ላይ ሲሆን እስካሁንም በተጫወተባቸው አምስት ጨዋታዎች አራት ጎል ለሆኑ ኳሶች አመቻችቶ በማቀበል ጅማሮውን የተሳካ አድርጎታል። የጃክ ግሬሊሽ የብሔራዊ ቡድን ተሳትፎ ምን ይመስላል? ግሬሊሽ በብሔራዊ ቡድን ደረጃ በመጀመሪያ ከ2011-2014 ለአየርላንድ ሪፐብሊክ ብሔራዊ ቡድን ከ17፣ 18 እና 21 ዓመት በታች ቡድን ውስጥ የተጫወተ ሲሆን በዚህ ወቅት በአጠቃላይ 19 ጨዋታዎችን አድርጎ 6 ጎሎችን ከመረብ አሳርፏል። በዚህ ሁሉ ጊዜ ውስጥ ታዲያ የእንግሊዝ ብሔራዊ ቡድን የወጣቶች ቡድን አሰልጣኞች በኋላም ጋሪ ሳውዝጌት ግሪሊሽን ለእንግሊዝ ብሔራዊ ቡድን እንዲጫወት ኃላፊነት ተሰጥቷቸው ተደጋጋሚ ቢጠይቁትም እሱ ግን ፈቃደኛ ሳይሆን ረዥም ጊዜ ቆየ። በመጨረሻ ግን ይህ ኃላፊነት በወቅቱ የእንግሊዝ ብሔራዊ ቡድን ማናጀር ለነበረው ሮይ ሆጅሰን ተሰጥቷቸው ከብዙ ማግባባት በኋላም ግሪሊሽ በዓለም አቀፍ ጨዋታዎች የእንግሊዝ ብሔራዊ ቡድንን ለመወከል ሴፕቴምበር 28 2015 ተስማማ። በቀጣይም የ20 ዓመቱ ግሬሊሽ በ 192016 የእንግሊዝ ከ21 ዓመት በታች ቡድን ወክሎ ቡድኑ ፖርቹጋልን አንድ ለ ዜሮ ባሸነፈበት ጨዋታ ተቀይሮ ገብቶ ተጫወተ። በቀጣይም ደግሞ በዚሁ ቡድን ውስጥ በመጀመሪያው ያስተላለፍ ረድፍ ውስጥ ተካቶ ቡድኑ በወዳጅነት ጨዋታ ጊኒን ሰባላን ሲያሸንፍ እሱም ሁለት ጎሎችን አስቆጠረ። በቀጣይም እንግሊዝ ላለባት ከ21 ዓመት በታች የአውሮፓ ሀገሮች ዩሮ ቻምፒዮና የግሬሊሽ ስም በምርጫው ተካቶ ሶስት ጨዋታዎች ላይ ተሳትፏል። በኦገስት 31 2020 ለመጀመሪያ ጊዜ ግሬሊሽ ከአይስላንድ እና ከዴንማርክ ጋር በአውሮፓ ሀገሮች ሊግ ለመጫወት በእንግሊዝ ዋናው ቡድን ተጠራ። ሴፕቴምበር 8 ቡድኑ ከዴንማርክ ጋር ተጫውቶ በውጤቱም 0 ለ0 በሆነ አቻ ውጤት ሲለያዩ በ76ኛው ደቂቃ ተቀይሮ ገብቶ የመጀመሪያ ጨዋታውን አደረገ። በጁን 1 2021 ግሬሊሽ በአዲስ መልክ ለተዋቀረው የእንግሊዝ ብሔራዊ ቡድን የተመረጠ ሲሆን በጁን 29 ቡድኑ ከጀርመን ጋር ተጫውቶ ሁለት ለዜሮ ሲያሸንፍ በ68ኛው ደቂቃ ላይ ተቀይሮ ገብቶ ለሁለቱም ግቦች አመሻሽቶ በመቀበል ቀጥተኛ አስተዋጽኦ አድርጓል። በኦክቶበር 9 2021 ግሬሊሽ በ73ኛው ደቂቃ ላይ የተቀይሮ ገብቶ እንግሊዝ በ2022 የፊፋ የዓለም ዋንጫ ማጣሪያ አንዶራን 5 ለ0 ስታሸንፍ የመጀመሪያ ዓለም አቀፍ ጎዱን አስቆጠረ። ግሪሊሽ አሁንም በእንግሊዝ ዋናው ቡድን ውስጥ በመጫወት ላይ ሲገኝ እስካሁን 39 ጊዜ ተሰልፎ አራት ጎሎችን በስሙ አስመዝግቧል። ጃክ ግሪሊሽ በርካታ ስኬቶችን በግዴታ ተቀዳደ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2025 የኦገስት ፕሪሚየር ሊግ ኮከብ ተጫዋች ሆኖ ተመርጧል። የ2012 የዓለም አቀፍ እግር ኳስ የአይሪሽ ከ17 ዓመት በታች የዓመቱ ምርጥ ተጫዋች አድርጎት ነበር። የ2015 የዓለም አቀፍ እግር ኳስ የአይሪሽ ከ21 ዓመት በታች የዓመቱ ምርጥ ተጫዋችም ተብሎ ነበር። የ የ201415 የውድድር ዘመን የአስቶንቪላ ኮከብ ወጣት ተጫዋች ሆኖ የተመረጠ ሲሆን የ2019-20 የውድድር ዘመን የአስቶንቪላ ኮከብ ተጫዋች ሆኗል። ውድ ተመልካች አድማጮቻችን የታዋቂውን ለእንግሊዝ ብሔራዊ ቡድንና ለእንግሊዙ ኤቨርተን በአጥቂ መስመር ላይ የሚጫወተው ጃክ ግሬሊሽ አጭር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጤዎቹ ዝግጅቶቻችን በቅሚያ እንዲደርሳችሁ ሰብስክራይብ እንድታረጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼር እና ኮሜንት በማድረግ እንደ ወል ጊዜው ለዝግጅቶቻችን ድጋፋችሁን እንድለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት፣ ቸርን ሰንብት።